አበባየሆ ባንሮቼ ሙ በተራ እንኳን ለ2012 አዲስ ዓመት በሰላምና በጤና ደረሳችሁ። አሁን ደግሞ የዛ ፕሮግራም መዝጊያ ይሆናል። እዚህ አረጋዊያኑ ተሰብስበዋል። የሚመለከታቸው አካላትም አሉ። የርክክብና በዓለም ስለሆነ አብረን እንጫወታለን። አይ ሰብስበናል፣ አለር እንሄዳለን አላሉም። እንግዲህ ከአረጋውያኑ ጋር በዓልን አብረን እናሳልፋለን፣ ከነሱ ጋር እንጫወታለን ብለው እዚህም ድረስ አክብረው ስለመጡ አርቲስቶቻችንን እስኪ አመስግኑልን። አበባዬ ሆይ ባልንጀሮቼ። አሁን ደግሞ እንግዲህ ተወዳጅ አርቲስቶቻችን ቦታውን ይዘውታል፣ ተቀምጠዋል። ከነሱ ጋር ደግሞ የተወሰነ ጨዋታ እናደርጋለን። መጀመሪያ የተለመደ ጨዋታ ነው፣ ግን እንደው ደንቡን እነግራቸዋለሁ። ቃላት ቅጸላ ያቁታል፣ አርቲስቶቻችን ያቁታል። ምንድን ነው የመጨረሻ ቃላትን ይዞ በዛች ቃላት ላይ ተነስቶ አረፍተ ነገርም ይሆናል፣ ስምም ይሆናል፣ አንድ ሀሳብ ሀረግም ሊሆን ይችላል። እሷን እየቀጠሉ መሄድ ነው፣ ግን የመጨረሻዋን ፊደል ይዘን ነው የምንጫወተው። ከአንድ ሰው ይጀምራል። ለምሳሌ ሜል ይዘዋለች ማይኩን፣ ከሜል ይጀምራል። ቀጥታ እንደዚህ ይሄዳል ዙሩ። ሁሉም ከመለሰ ከሰጊ ደግሞ መልሳት አመጣዋለች። የሚስት ሰው እስከሚኖር ድረስ ማለት ነው። መጀመሪያ የሚስቱ ሁለት ሰዎች እዛ ጋር የተዘጋጁ አረጋውያንና አረጋያት እናትና አባቶቻችን አሉ። የሚያዙት ትእዛዝ ይኖራል። እሱን ነው የምናዘው። ከዛ ሁለተኛ ዙር ቀጥሎ ይሄዳል ማለት ነው። ጨዋታ እስኪያልቅ ድረስ ይሄዳል። መጀመሪያ የምትሸነፉ ሁለት ሰዎች ናችሁ። ለማንኛውም የምትቀጡት ይሄንን አስቡበት። መስቀል፣ ልደት፣ ትንሣኤ፣ ኤፍሬም፣ ምሳሌ፣ እሺ፣ እሺ፣ ሌማት፣ ትዕግስት ትንታኔ አንድ፣ ሁለት፣ ሦስት። ሰምታለች እኮ። አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ። አዘ ተበልታለች። ስለዚህ ሰግይት ጀምሪ፣ እና ሄሉን እየዘለላችሁ ደግሞ ትጫወታላችሁ። ለእሸት ትጫታለች ናታኒ

እሺ እንዳላለች እኮ ብቻ። አይ ጠብላለች። እሺ አንድ ሁለት አዎ፣ ተሸናፊ። ሁለተኛ ተሸናፊ ታይዟል። ሁለተኛ ተሸናፊ ዳኞቻችን ምን ይቀጡ? እነዚህ ሁለት እንስት አርቲስቶች ሎሚ በወረውር የሚለውን በነገራችን ላይ በዚህ በጣም ነው ያደነኩሽ። ዋና ዘፋኝ ራሷን አደረገችና ተቀባይ ሄዱ። በጣም ደስ ይላል። የመጀመሪያው ድምፅ እሺ፣ ይቀጥላል ዙሩ። ሰከንዱ አጥሯል ተብሏል። አምስት ሰከንድ ሆኗል። ግቢ አንድ በዓል እሺ እ በቃ አሁን ግዴለም ተብሏል። በቀጣይ ግን የተደገሙ ቃላቶች እንዳይደገሙ

ሁአ ሁለት ሰው ሆኖልናል አሁን ተቀጭ እየበዛልን ነው አረጋውያኑ እንግዲህ አጠገብ ላጠገብ ናቸው ደግሞ ደስ ሲል ሰጊነች እሺ ናርዲና ሰጊ ናቸው ቅጣት የደረሰባቸው ሄሊና ቤዚን ጨምራችሁ ተመካክራችሁ የሆነ ነገር ቅጧቸው ጎንደረኛ እስክስታ ጨፍሩ

በነገራችን ላይ ያው ተሸናፊዎቹ ሳይታዘዙ ያው ትዕዛዝ አክብረው ጥጋቸውን ይዘዋል፣ ስለ አላባከሉ እናመሰግናለን። ይቀጥላል ጨዋታችን። ያው እንደምታቁት ጊዜው ክረምት እያለፈ በጋ የሚመጣበት የብርሃን ጊዜ ነው። ነገር ግን ያው እስከ መስከረም አጋማሽ ድረስ ዝናብ እንጠብቃለን። አሁንም ዝናብ እየሰማን ነው፣ በጎ ነው፣ ልምላሜ ነው ብለን እናልፈዋለን። ይቀጥላል ጨዋታችን። ሜሊ ማይክ ይዘሻል፣ ግቢ እሺ። መስከረም ምህረት ተብሎ ነው በአንቺ ያው ግቢ አዲስ ፍቅር ፍቅር አንድ እርህራሄ ባይባልም ተብሏል። ብዙ ሰው ነው ያለውና ማመን ነው። ባይባልም እንግዲህ ተባለብሽ፣ ምንም ማድረግ አይቻልም። አዚ ተባለ እሺ፣ ናርዲና አዚ፣ አሁንም በፍጥነት ትጨፍራላችሁ። ሁለት ተሸናፊ እንግዲህ የተቀጡት አዚና ማርቲ ቦታቸውን ይዘዋል። አዚ በነገራችን ላይ ጭፈራሽን ወድጄዋለሁ። በጣም በክብር ነበር የምጨፍሪውና በጣም አይ ላይክ ይመቻቸው። አሁን የመጨረሻ ዙር ነው የቀረን፣ የመጨረሻ ዙር ነው። አራት ሰዎች አሉ። ሁለት ተሸናፊዎች የመጨረሻ ቅጣታቸውን ይቀበሉና እንጨርሳለን ማለት ነው። ሸማይኩን ይዘሻል። ትጀምሪያለሽ። ጉራጉር አንድ ይሄው ፊደል እኮ ከዚህ መዋስ ትች ነበረ። ይሄው ፊደል ከዚህ አትዋሽ። ፊደል ተሸክሞ ፊደል የጠፋው አዎ

ዙሩን እንግዲህ በጽናት በጽናት በመምራት ሸና ሜሉ እዚህ ደርሰዋል። የመጨረሻዎቹ መስቲና ማሂድ እንግዲህ ምን እንደሆነ ቅጣታቸው ይነገራቸውና አንዴ ኦሮምኛ ትጨፍራላችሁ ሁለት ተሸናፊዎች እግ አርቲስቶቻችንን በጣም እናመሰግናለን። በጣም ዘና ፈታ አድርገውናል። ወደ ቦታቸው በክብር እንሸኛቸዋለን። ቴንክ ዩ በጣም አበባየሆይ ባሪንጀሮቼ ቁሙ፣ በተራ እሺ። በድጋሚ እንኳን አደረሳችሁ። እስካሁን የምንከታተለው እንግዲህ ኢቢኤስ ቴሌቪዥን ከነዚህ ብርቅ አርቲስቶች እና እንረዳዳ ያረጋያን በጎ አድራጎት ማህበር ጋር በጋራ በመተባበር ያዘጋጀው የበዓል ወይም ገቢ ማሰባሰቢያ ፕሮግራም ነው። ወደ መጨረሻው ላይ ደርሰናል። እንግዲህ እስካሁን ከአረጋውያኑ ከአርቲስቶቹም ጋር ስንጨዋወት ነበረ። አሁን በመቀጠል እንግዲህ አርቲስቶቹ ደጅ ጠንተው አበባየሆሽ ብለው ለእነዚህ አረጋውያን የሰበሰቡትን ገንዘብ የምናስረክብበት ሰዓት ነው። ትልቅ ዋጋ፣ ትልቅ ኃላፊነት ነው የተሰማቸው እና ከአረጋውያኑ ወይ ደግሞ ከንረዳ ያረጋያን በጎ አድራጎት ማህበር የሚረከብ ተወካይና እንዲሁም የሚያስረክቡልን አቶ ጌታቸውን ወደዚህ እንጋብዛለን። ከተለያየ ድርጅቶች፣ ግለሰቦች፣ በጎ አድራጊዎች፣ በጎ ዓላማ ካላቸው ሰዎች ከእነሱም ብቻ ሳይሆን እዚህ መካከላችንም ካሉ አርቲስቶች ይህንን ዓላማ በመደገፍ አበባዮች ብቻ በማለት ሳይሆን እንደ አቅሜ የበኩሌን አደርጋለሁ ብለው ሌሎቹ እንዳደረጉት የራሳቸውን አስተዋጽኦ ያደረጉ ሰዎች የተሰበሰበ አማውንት ወይም የብር መጠን ነው እንግዲህ አጠቃላይ የሰበሰቡት አራት መቶ ሰላሳ ሁለት ሺህ ብር ነው። እባካቸው አመስግኑልን። ቅድምም ተናግረውታል አቶ ጌታቸው፣ ትልቁ ቁም ነገር ገንዘቡ አይደለም። አርቲስቶቹም ሲነሱ ይዘውት የተነሱት አላማ ይሄኛው አይደለም ይሄ ማህበር ወይም ይሄ በጎ አድራጎት ማህበር ከተመሰረተ 20 ዓመት አልፎታል። ነገር ግን ይሄን ያህል ውቅና አላገኘም። ከ800 በላይ አረጋውያንን ይንከባከባል። ከ1500 በላይ የልጅ ልጆችን ይዟል። አረጋውያን አቅም እስካላቸው ድረስ አሰልጥኖ ገንዘብ ፈንድ አድርጎ ራሳቸውን የሚችሉበትን ከማህበረሰቡ ሳይነጠሉ እያደረገ የቆየ ትልቅ ድርጅት ነው። እንግዲህ ነባር ከምንላቸው በጎ አድራጎት ማህበሮች መካከል አንዱ ነው። ስለዚህ ይሄ የተረድቷቸው አርቲስቶቹ ቢያንስ ህዝቡ እንዲያቀው ወደዚህ መጥቶ እንዲረዳ ከተሰበሰበው ገንዘብ ይልቅ ግንዛቤ ማስጨበጡ ትልቅ ስራ ነው ብለው በውጭም በሀገር ውስጥም ያሉ ይሄንን ሲመለከቱ የራሳቸውን አስተዋጽኦ እንዲያደርጉ መነሳሳትን ለመፍጠር ነው የመጡትና እባካችሁ በድጋሚ ያመስግኑልኝ። ሌላው እንግዲህ ኢቢኤስ ቴሌቪዥን እንደ ቻናል ይህንን የአየር ሰዓት አመቻችቶ የበጎ አድራጎት ስራ ያው እንደምናውቀው በዓላትም ጠብቆ የተለያዩ የበጎ አድራጎት ስራዎችን ይሰራል። ከጨዋታው በዘለለ እንደዚሁ ስራዎችን ያደርጋል በጎ ነገሮችን። እና አንዱ ስራም ይሄ ነው፣ የአየር ሰዓቱን በማመቻቸት ከነዚህ አርቲስቶች ጋርና ከነረዳዳ ጋር በመሆን ይሄንን እድል አመቻችቷል። የአየር ሰዓቱን ብቻ ሳይሆን ደግሞ ባጀት ከኪሴ አውጥቼ የመቶ ሺህ ብር ስጦታ ሰጥቻለሁ ብሏል። ኢቢኤስንም አመስግኑልኝ። አበባዬ ሆይ ባሮቼ ቁሙ በተራም ለደከም እንደኛ አይነቱን ለመረዳት ተዘናንስታችሁ እግዚአብሔር ለዚህ ላበቃችሁ፣ እግዚአብሔር ደግሞ ለእናንተ ክብር ምስጋና እና እድሜ ጤና ይስጣችሁ፣ ይደጉ። እግዚአብሔር ከእናንተ ጋር ይሁን፣ አብባችሁ አፍርታችሁ። ልጆቻችሁም ደግሞ ለእናንተ የሚጠቀሙና ለሀገር የሚጠግቡ የሀገር ጠባቂ ይሁኑ። ሀገራችን ሰላም ይሁን። ኢትዮጵያ ዘላለም አፍርታ እንደ እናንተ አይነት አፍርታ በአንድነት ታኑረን እኛ እንኳን ወደፊት እንግዲህ ያለን ውደት መናል ሩጫችን ጨረሰ። እናንተ ናችሁ ተረካቢዎች። በተረፈው እግዚአብሔር ሙናበት መሰግናለሁ እግዚአብሔርን አመሰግን ማሉ እናንተንም አውሎ ያግባልኝ። ሁላችሁ ግቡልኝ፣ ሰርታችሁ አብሩልኝ። በሀገራችሁ ላይ አብቡ፣ አቧቡ። ክፉ አይንካብኝ፣ ይፋይ ጋብኝ፣ ቅፋት አይምታብኝ። ይህንንም ድርጅት ሰፋ ደረጃ ለምስጋና ማቀርበው እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ሁላችሁ ግቡልን፣ ሰርታችሁ ሀብሩልን። እንግዲህ እናንተ እግዚአብሔር መርቋችሁ፣ እግዚአብሔር ወዷችሁ፣ እኛን ድቦቹን ለመርዳት ደካሞቹን ለማገዝ ያበቃችሁ ጌታ አሁንም ጨምሮ ጨምሮ ኃይሉን ብርታቱን ይስጣችሁ። ሁላችሁ ግቡ፣ ሰርታችሁ ሀብሩ። በሀገራችን ያልወለዳችሁ ትውለዱ የወለዳችሁት ለፍሬ ቁም ነገር ለወዝ ለማድረግ ያብቃልን። አመት አመት ያድርሳችሁ። ከማያልቀው እድሜ አይንፈጋችሁ። ልጅነታችሁን እንዳበባችሁ እንዳማራችሁ፣ እንደዚሁ እንደምናያችሁ ደስ ያለ ነገር እንዲሰማችሁ ጌታ ኢየሱስ ክርስቶስ ሀሳባችሁን የልቦናችሁን ሁሉ ይሙላላችሁ። ጥሩ ስራ ነው የምትሰሩልን፣ በያመቱ በያመት በያመት በያመቱ ጥሩ ስራ ነው የምትሰሩት። ይሄንን ልቦናችሁን አይለውጥባችሁ። ጌታ ኢየሱስ ክርስቶስ ተናንተ ጋር ይሁን። የለመኑትን እግዚአብሔር ይስጣችሁ፣ መድኃኒዓለም ይስጣችሁ፣ በሰፊ እጁ ይስጣችሁ። ተገበሬ ምርቱን፣ ተነጋዴ ወረቱን ይስጣችሁ አሁንም የሰው መውደድን የቀና መንገድን ይስጣችሁ በልታችሁ የምትጠግቡበትን ተኝታችሁ የምትነሱበትን ተናግራችሁ የምትደመጡበትን ስቃችሁ የምታደምቁበትን ይስጣችሁ። አመት አውዲ አመት ዘበን ተዘበን ወራት ተወራቱ ክፍል ግጥም ያድርጋችሁ። ያለስ አበባየ ሆይ ባልንጀሮቼ ቁሙ በተራ